ትግራይ ታምሳለች። አደገኛ የተባለው ውጥረት ውስጥ ገብታለች። በክልሉ አውዳሚ ጦርነት ሊደረግ በቋፍ ላይ ይገኛል። አቶ ጌታቸው ረዳን ገድለው መፈንቅለ መንግስት ለማድረግ ሲንቀሳቀሱ የነበሩ የቲዲኤፍ አዛዦች ላይም እርምጃ ተወስዶባቸዋል። ከሻቢያ ወታደሮች በተቀናጀ መልኩ ጦርነት ለመክፈት እየተዘጋጁ እንደነበረ ነው የታወቀው። በመጽሔታችን በስፋት ይዳሰሳል። በአማራ ክልል በአየር ኃይል የታገዘ አደገኛ ውጊያ ተደርጓል። ከስፍራው ከውስጥ ምንጮቻችን የደረሱንን መረጃዎች ይዘናላችሁ መጥተናል። ዛሬ በእንግድነት ጎራ ያላችሁ እንኳን ደህና መጣችሁ፣ ቤቱ የእናንተ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ላይክና ሼር ማይረሳ። ወደ መጽሄታችን እንለፍ። ትግራይ ክልል የሰላም አየር ከሰፈነባት እነሆ ስድስት ዓመት አለፈው። አንዴ ቀዝቀዝ አንዴ ሞቅ የሚለው የፖለቲካ ትኩሳት ትግራይና ህዝቧን የሰቀቀን ኑሮ እንዲገፉ አስገድዷቸዋል። ህወሓቶች 17 ዓመት ታግለው የሀገሪቱን መንበረ ስልጣን ከተቆናጠጡ በኋላ ለ27 ዓመት ካስተዳደሩበት አዲስ አበባ ወደ መቀሌ ጓዛቸውን ሸክፈው ከከተሙ በኋላ የፈረሰው የትግራይ የሰላም አየር እስካሁንም ይጠራ አልቻለም። ባለፈው ከአንድ ሚሊዮን በላይ የመላ ኢትዮጵያን እንደሚጠጣው የትግራይ አኬልዳማ ምድር ሌላ የሚሊዮኖችን ደም ሊጠጣ አሰፍስፎ እየጠበቀ ይገኛል። ሀሳብን በሀሳብ መሞገት በሀሳብ ታዋክቶ በሀሳብ ማሸነፍ በሚቻልበት በዚህ ክፍለ ዘመን የራሳቸውን ልጆች አውሮፓ ልከው እያስተማሩ የድሃ ልጆችን የሚያጋድሉ የደም ነጋዴ ፖለቲከኞች አሁንም ሌላ ሰደድ እሳት ለመለኮስ እየተንደረደሩ ነው። ገዳይ እወዳለሁ ተኳሽም አልጠላ፣ ሲደክመኝ አርፋለሁ ከጎፈሬው ጥላ እያሉ እነርሱና ቤተሰቦቻቸው የማይሞቱበት የድሃ ልጆች የሚያልቁበት እልቂት እያሰናዱ ነው። ህወሓት አሁን ለሁለት ተከፍሎ ግማሹ ከመንግስት፣ ግማሹ ከሻቢያ ጎን ቆመዋል። ኢትዮጵያ ውስጥ ጭር ሲል ሰውነቱ የሚቆረጥመው ሻቢያ በአሁኑ በትግራይ ክልል ፖለቲካ ዘልቆ መግባቱ ደግሞ የክልሉን ህዝብ ስቃይ ያራዝመዋል ነው የተባለው። ባለፈው ጦርነት ሁኔታዎችን ተጠቅሞ ሰሜናዊ ትግራይን አብዛኛውን ክፍል በመውረር በትግራይ ህዝብ ያለ ርህራሄ ጭፍጨፋ የፈጸመው የወደቀ ካልሲ ሳይቀር የትግራይን ህዝብ ጥሪ ተዘረፈው የህግደፍ መንግስት አሁን ክልሉ ውስጥ ቶሎ የማይበርድ እሳት ጭሮ ዳግም ህዝቡን እንዳይጨፈጭፍ አስጊ ምልክቶች እየታዩ ነው። በተለይም ሻቢያም ቢሆን የትግራይ ህዝብን ጨምሮ ኢትዮጵያውያን ታሪካዊ ጠላትህ ነው እያሉ ልጆቻቸውን የሚያሳድጉት በኢትዮጵያ ሞት የእነርሱን ትንሣኤ ማወጅ የሚፈልጉት ግብፆች ተላላኪ መሆኑ ጉዳዩም ፍጹም አስጊ ያደርገዋል። ትላንት በክልሉ የተፈጠረው ነውጥና የመፈንቅለ መንግስት እንቅስቃሴዎችም አይቀሬ ሁለተኛ ዙር መቅዘፍት እየመጣ መሆኑን አመላካች ናቸው። ከመቀሌ ከውስጥ የመረጃ ምንጮቻችን ያገኘናቸው መረጃዎች በግልጽ እንደሚያሳዩት በጊዜያዊ አስተዳደሩና በእነ ደብረ ጽዮን ህወሓት የነበረው ሰጣ ገባ ወደ ቃታ መሳሳብ መለወጡን ነው። በእነ ደብረ ጽዮንና ሞንጀሪን የሚመራው ታጣቂ ኃይል መፈንቅለ መንግስት ለማካሄድ ዝግጅቱን አጠናቅቆ እንደነበረ ከመቀለ ለጊዜያዊ አስተዳደሩ ቀረቤታ ያላቸው የመረጃ ምንጮቻችን ያመላክታሉ። ትላንት ለዛሬ አጥቢያ ከሌሊቱ ስድስት ሰዓት ገደማ ጀምሮ እስከ ጠዋት ድረስ መቀለን ጨምሮ ምስራቃዊና ደቡብ ምስራቅ እንዲሁም ደቡብ ዞኖችን በኃይል ለመቆጣጠር እንቅስቃሴ አድርገው እንደነበረ የጊዜያዊ አስተዳደሩ ባገኘው ደህንነት መረጃ መሰረት ይህን እንቅስቃሴ ባደረጉ የሲዲኤፍ አመራሮች ላይ የእግድ እርምጃ መውሰዱንም ነው ለማወቅ የተቻለው። ጆን መዲ፣ ማሾ በየነ፣ ምግቤ እና ወዲ እምበተ የተባሉ አዛዦች ታጣቂ ኃይሎችን እያሰማሩ እንደነበረ ነው ለማወቅ የተቻለው። ጆን መዲድና ውድም የቤተ የተባሉ ታጣቂ ኃይል አመራሮች አዲግራት አካባቢ የአስተዳደሩን ማህተምና ቢሮ በኃይል በመንጠቅ ለእነ ደብረ ጽዮንና ሞንጀሪኖ ቡድን ለማስረከብ ሙከራ አድርገዋል። እንዲሁም በቦታው የተኩስ ልውውጥ ተደርጓል። በቀጣይ ወደ መቀለ በመሄድ የድምፀ ወያኔ ቢሮን በኃይል ለመቆጣጠር እቅድ ተይዞ እንደነበረ የመረጃ ምንጮች ገልጸዋል። ይህን እንቅስቃሴ በሰሩት ዮሐንስ መዲድ ማሾ በየን በተባሉና በሌሎችም አዛዦች በጌታቸው ረዳ አስተዳደር የእግድ ደብዳቤ እንደተጻፈባቸው ለማወቅ ተችሏል። በተያያዘ የኤርትራ መንግሥት በቅንጅት ጦርነት ለመክፈት እቅድ እንደነበረው ነው የተገለጸው። በሁለቱ ሀገራት መካከል ያለው ውጥረትን በከፍተኛ መጠን እየተካረረ ሁለቱም ከፍተኛ ቁጥር ያለው ሰራዊት ድንበር አካባቢ አሰልፈው ሁኔታዎችን እየጠበቁ ነው። በቡሬ ግንባር ወደ አሰብ በሚወስደው አቅጣጫ ኢትዮጵያ ጠንካራ ሰራዊት ማሰማራቷን ከአፋር ያገኝ ነው መረጃ ያመላክታል። ኤርትራ በዛላምበሳ በኩል ከሱዳን አስወጥታ ያሰፈረችው ጦር የኔ መሬት ነው በሚል እስከ ዛሬም ወደ ዛላምበሳ ድረስ ዘልቆ በመግባት በኢሮብ ማህበረሰብ ውስጥ ከፍተኛ የመብት ጥሰት እየፈጸመ ይገኛል። መንግሥት የውጭ ኃይል ጋብዞ የትግራይ ህዝብን አስጨፈጨፈ ሲል የከረመው ህወሓት በእነ ደብረ ጽዮን የሚመራው ክንፍ የኤርትራ ሰራዊትን ጋብዞ ትግራይን ዳግም የጦርነት አውድማ ለማድረግ እየሠራ ነው ሲሉ ተደጋጋሚ ወቀሳዎች እየቀረቡበት ይገኛል። ፈትለ ወርቅ ሞንጀሪኖ በቅርቡ በሰጡት ቃለመጠይቅም ከማንም መስራት ኃጢያት የለውም ሲሉ ተደምጠዋል። ሁለቱም ሀገራት ወታደራዊ ኃይላቸውን በማሳየትም ነው የተጠመዱት። ኢትዮጵያ ዘመናዊ ድሮኖችን ከመግዛት አልፋ ሀገር ውስጥ ማምረቷን ለኤርትራ የወገብ ስብራት ነው ተብሏል። ኢትዮጵያ ከድሮን ባሻገር ሌሎች ከባባድ የውጊያ መሳሪያዎችን ማምረቷን ስትገልጽ በአስመራ በኩል ከፍተኛ የሆነ መደናገጥና መሸበር መፈጠሩ ነው የተገለጸው። እንዲሁም ሁለቱም ሀገራት ከፍተኛ ቁጥር ያለው ወታደሮችን ሲያሰለጥኑ የሚያሳዩ ተንቀሳቃሽ ምስሎችን እያጋሩ ነው። ወደ ሌላኛው የመጽሔታችን ክፍል ስንሻገር መከላከያ ሰራዊቱ በአማራ ክልል ራሱን የአማራ ፋኖ ነው በሚል በሚጠራው ታጣቂ ኃይል ላይ እርምጃ ወስጃለሁ ብለዋል። ጽንፈኛ በሚል የሚጠራው ኃይል አግቷቸው የነበሩ ተሽከርካሪዎችን አስለቅቅ ያለሁ ሲል ባደረሰን መረጃ አመላክተዋል። በአማራ ክልል ሰሜን አቸፈር ወረዳ በለጊያ ቀበሌ ጽንፈኛ ቡድን ለመዝረፍ ያሰለፋቸው ከ60 በላይ የሚሆኑ የሲቪል ተሽከርካሪዎችን የምስራቅ እዝ ክፍለ ጦር አስለቅቋል ይላል መረጃው። ጽንፈኛው መንገድ በመዝጋት ከባድና ቀላል ተሽከርካሪዎችን በማገት ገንዘብ እየተቀበለ የግል ፍላጎቱን ለማሳካት በሹፌሮች ላይ በደል እየፈጸመ መሆኑን የአካባቢው ህብረተሰብ ለሰራዊቱ በሰጠው ጥቆማ ገልጿል። ክፍለ ጦሩም በቦታው ፈጥኖ በመድረስ ማስለቀቁን የክፍለ ጦሩ አዛዥ ሌተናል ኮሎኔል ግፋ ወሰን አበበ ተናግረዋል። ከፍተኛ መኮንኑ እንዳሉት ህዝብን የሚዘርፉና የሚያሰቃዩ ጽንፈኛ ቡድን ሰራዊቱ ወታደራዊ ሳይንስና ጥበብን በመከተል ባልገመተው ጊዜና ሰዓት በመድረስ ጽንፈኛውን መምታትና ንብረቶቹን ማስመለስ እንደተቻለ አስረድተዋል ሲል መከላከያ ሰራዊቱ ያደረሰን መረጃ ያመላክታል። መከላከያ ሰራዊቱ አክሎም ራሱን የአማራ ፋኖ ብሎ በሚጠራው ታጣቂ ኃይል ጠንካራ እርምጃ በመውሰድ ታጣቂዎቹ እጅ እንዲሰጡ ማድረጉን ሰራዊቱ ያደረሰን መረጃ ያመላክታል። የህዝብን ሰላም ሲያውኩ የነበሩ የጽንፈኛ ቡድን አባላት እጅ ሰጥተዋል ይላል መረጃው። በቡድኑ ውስጥ ተታለው ገብተው የሰራዊቱን ከፍተኛ ምት መቋቋም ያል ቻሉ የጽንፈኛው ዘራፊ ቡድን አባላት በማዕከላዊ ጎንደር ወገራ ወረዳና በሰሜን ጎንደር ዳባት ወረዳ ላይ ተሰማርቶ ግዳጁን እየተወጣ ለሚገኘው የግድግዳው ክፍለ ጦር ከነ ሙሉ ትጥቃቸው እጃቸውን መስጠታቸውን የክፍለ ጦሩ ምክትል አዛዥ ለኦፕሬሽን ሌተናል ኮሎኔል ሸለመው ሙለታ ተናግረዋል። በጦርነት የሚገኝ ምንም ትርፍ የለም ያሉት ሌተናል ኮሎኔል ሸለመው ሙለታ በቀጣይ በድርድርና በሰላማዊ ውይይት የሚያምኑትን ታጣቂዎች እየመከርን ወደ ሰላማዊ መንገድ እንዲመጡ ከማድረግ ባሻገር ሰላም ማይፈልጉት ላይ የአሰሳና የኦፕሬሽን እርምጃ የመውሰድ ስራ ተጠናክሮ ይቀጥላል ብለዋል። ወዶ ገቦቹ የተለያዩ አይነት መሳሪያዎችንና ትጥቆችን ይዘው ከነቡድናቸው መግባታቸውን በስፍራ የሚገኘው ክፍለ ጦር ምክትል አዛዥ ለኦፕሬሽን ሌተናል ኮሎኔል ሸለመው ገልጸዋል። ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል በፊ ነው በክልሉ የተለያዩ ቦታዎች ላይ በመከላከያ ሰራዊቱና በጥምር ጦሩ ላይ እርምጃ ወስጃለው፣ ድልም ተቀናጅቻለው ብለዋል። ፋኖ በአዊ ዞን በጥምር ጦሩ ላይ ጥቃት ፈጽመናል፣ ድልም ተቀናጅተናል ብለዋል። በጎጃም በሸዋና በጎንደር በወሎ በጸጥታ ኃይሉ ላይ የተቀናጀ እርምጃ መውሰዱን ታጣቂ ኃይሉ አስታውቋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው መጽሔታችን በዚህ ተጠቃሏል። በሌላ ጊዜ የመጽሔታችን ክፍል ዳግም እንገናኛለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ ና ላይክ፣ ሼር አይረሳ። ሰላም።